ሰው በጠዋት ተነስቶ ስቲል ያረፍዳል። ለማንኛውም ሂር ኢዝ ማይ አውትፊት። ኦ ጫማዬ እቺኛን ጫማ ነው የማደርገው። ከዛ ሂር ኢዝ ማይ ሻንጣ። ከአዲስ አበባ ወጣ ብለን ትንሽ አንድ ሶስት ቀናት አሳልፈን ነው ምታ ሶ ጉዞ ተጀመረ ማለት ነው። ወዴት መሄድ ይመስላችኋል እስቲ ገምቱ። እስከዛ ድረስ እስክታውቁት ድረስ ማለት ነው። ኤኒዌይስ ለአንድ የስራ ጉዳይ ነበረ የምሄደው፣ ግን በዛውም ደግሞ አንዱ ለቀን ትንሽ ፈታ ማለት ፈልጌ ነበረ። ሶ ጉዟችን እንደዚህ ነው እላችኋለሁ። በጣም ደመናማ ቀን ነበረ። ከዛችን ሳንድዊች ምናምን ነገር ያው ተሰጠን ፕሌን ላይ ከዛ ደረስን። ቀን ነበረ ስደርስ የነበረው ያው እንዳያችሁት አዋሳ ነው። አዋሳ በጣም ሞቃት ሆና ነበረ የዚህ ቀን ላይ ከዛ በቃ ከፕሌን ወርደን ወደ ሩም መሄድ ጀመርኩ ማለት ነው። በጣም እኔ የአዋሳ ነገር የፕሌን ጉዞ የሚያናድደኝ ነገር ከኤርፖርት እስከ ከተማው ድረስ ያለው ርቀት ጂሰስ! በጣም ነው። በቃ ላይ ሁሌ ደግሞ አዲስ የሚሆንብኝ ነገር ማለት ነው እማለምደው ርቀት እና ወደ ሩም እየሄድኩኝ ነው። ቪላ አልፋ ነበረ የያዝኩትኝ ሶ፣ ወደዛ እየሄድ ነው ማለት ነው። እዛ ደረስን። ይህንን ቤት በጣም ነው የምወደው። ግቢውን ታዩታላችሁ፣ ቀይ እንዴት እንደሚያምር በጣም በቃ ሰላማዊ የሆነ ብዙ ነገር የሌለው ይሄ ጸጥታው፣ ምናምን ለማረፍ ስትፈልጉ በጣም የሚመች ቦታ ነው ሐዋሳ ላይ። ከዛ ሩም የደረስኩኝ ማለት ነው። ሩሙ ደግሞ ይህንን ይመስላል። ቆንጆ ቆንጆ ሩም አላቸው አክቹሊ ከነ ግቢው ማለት ነው። በዚህ አጋጣሚ በጣም አድናቂያችሁ ነኝ ላላችሁ ሰርቪስ ለግቢያችሁ ለማለት እወዳለሁ። ስለተንከባከባችሁኝም አመሰግናለሁ ለማለት እወዳለሁ። እና ሩሙ ይህንን ይመስል ነበረ። ከዛ በቃ ግቢው ላይ ትንሽ ሜዲቴት አደረግኩኝ። እዚህ ጋር መጋረጃውን ጫፉን ፍለጋ ነው እንደዚህ መከረኝ እማየው በጣም ረጅም ሆኖብኝ በቃ በዚህ ጋር ስል በዛ ጋር ስል እና ግቢው ይህንን ይመስላል ማለት ነው። ከላይ ያለው ቪው ግቢውን፣ ቆይ በኋላ በደንብ አሳያችኋለሁኝ። ኤኒዌይስ አዋሳ ላይ እናንተ የምትወዱት ቦታ የምትወዱት ቤት ምንድን ነው እስቲ? ኮመንት አድርጉልኝ ሌላ ጊዜ ስሄድ እንዳርፍ ማለት ነው እዛ ግን ሶፋር ለእኔ በጣም የምወደው ቦታ ይሄ ነው። እንደዚህ ደግሞ እነዚህ ምንድ ናቸው? ጦጣ ናቸው፣ ጦጣ ናቸው። ምንድ ናቸው ስማቸው ስፔሲፊክሊ? እነሱ ነገሮች በሩማችሁ በረንዳ ላይ ምናምን ይመጣሉ ምናምን። በቃ ደስ ይላል ብቻ። ይህንስ ግቢው ይሄንን ይመስላል። ከዛ በቃ ትንሽ ሪላክስ ላድርግ ብዬ ወጣሁኝ። ስራ በንጋታው ስለነበር ነበረኝ። ዛሬ ቶታሊ መዝናናት ነበር የፈለግኩትኝ ሶ ትንሽ ሪላክስ ለማድረግ ብዬ ሀይሌ ሄድኩኝ። ሰዓቱም እየመሸም ነገር ስለነበረ ሰንሴቱ በጣም ደስ ይላል ከሐይቁ ጋር ያለውና እሱን ለማየትም ነበረ በዚህ ወደ ሀይሌ ሄድኩት ማለት ነው። እቺ ታሪክ ብዙ መኪና ብዙዎቻችሁ አምሽር ታውቃላችሁ። ሶ ሀይሌም፣ ትንሽ ተቀመጥኩኝ፣ እንደዚህ ሪላክስ አደረኩ። ምናምን ሀዋሳ በጣም በቃ ላይክ ስቆ የምትናፍቀኝ። ከዛ በኋላ ደግሞ ሶስት ቀን አራት ቀን ምናምን ማክሲመም ሳምንት ከተቀመጥኩኝ በኋላ ደግሞ በቃ ላይክ ቶሎ አዲስ አበባ ይናፍቀኛል። ላይክ ለምን እንደሆነ አላውቅም። ግን ደግሞ ስቆይ የሆነ ትንሽ በትንሽ ርቀት ላይም ስላለች ነው መሰለኝ፣ ሪላክስ ለማድረግ በጣም ምቹ ከተማ ነች ይመስለኛል፣ ለእኔ ማለት ነው። እና እስቲ የእናንተን በቅርብ ርቀት ላይ ከአዲስ አበባ ዞር ማለት ስትፈልጉ የምትሄዱበትን ከተማ ስትያሳውቁኝ። ለእኔ ግን በቃ ከአዲስ አበባ በደንብ እንትን ነች። ከዛ ግን ከአንድ ሳምንት ማክሲመም ከሄደ ከአንድ ሳምንት በላይ ደግሞ መቀመጥ አልችልም። በቃ አዲስ አበባ ደግሞ ይናፍቀኛል ማለት ነው። ለምን እንደሆነ አላቅም። ግን በቃ እንደዚህ ደግሞ ትንሽ ቆየት ብዬ ደግሞ ስመጣ በደንብ ደስ ብሎኝ የመዝናና አባት ከተማ ነች ማለት ነው እና ኤኒዌይስ፣ ይኸው በደንብ መሸን እነዚህን ነገሮች ጋር በቃ የተያየን ትንሽ ቆየን ምናምን። ከዛ ወደ ሩም ተመለስኩ ማለት ነው። እዛው ግቢ ውስጥ ሩማችን ኦልሞስት ምንድነው ግቢው የሩማችን ፊት ለፊት ግቢው ላይ እንደዚህ እንትን አዘጋጅተው ምናምን ነበረ። ጓደኞቼ ከባለቤቴ ጋር አንድ ላይ ተመሳጥረው ከእዛ በቃ እዛ ቁጭ ብለን እኔ ያው እናመሻለን እዚህ ቁጭ ብለን ብዬ ነበረ እያሰብኩ የነበረው ማለት ነው። ከዛ እነሱ ግን ለካ ሌላ ነገር አስበውልኝ ነበረ። ምንድን ነው መሰላችሁ የስ በርዝዴ ከአንድ ከሶስት ቀን ምናምን በፊት ነበረ ይሄ ከተቀረጸ፣ ማለት ነው። ከዛ በቃ እዛው ለካ ኬክ አስጋግረው ምናምን ነገር አመጡልኝ እላችኋለሁኝ። ከዛ ቆንጆ ጊዜ አሳለፍን እዚህ ተመርቂ ምናምን እደጊ ተመንደጊ ምናምን ተብዬ የግንቦት ፍሬዎች የሞተሰዋለ እድሜ ይስጥሽ። አሜን። አንድ ላይ ወንድማችን አይለያችሁ። የልጅ ልጅ ልጅ ያሳያችሁ። እና በጣም አሪፍ ጊዜ ነበረ። በጣም አመሰግናለሁ። በዚህ አጋጣሚ ሁላችሁንም ምሽቱን በጣም ቆንጆ ስላደረጋችሁልኝ በጣም አመሰግናለሁ። ሳቅ በሳቅ ሆኜ ተመርቄ እዚህ አሜን አሜን እያልኩኝ ነው። ኤኒዌይስ ይህንን ይመስል ነበረ የዛሬ ውሎ ማለት ነው። ኤንድ ቴንክዩ ፎር ዋችንግ ሌላ ቪዲዮ እስከምንገናኝ ድረስ ባይ።